ሰፈር ሉሉና እንግዲህ ዘላለም ያኖርልን ማለት ነው። እድሜያችን እንደው ያቆይልን ማለት ነው። እድሜና ጤና ይስጣችሁ ማለት ነው። የኛ ጀግና፣ የኛ አንበሳ እናንተ፣ ሲያንሳችሁ ሲያንሳችሁ፣ ጀግንነት ሲያንሳችሁ፣ አንበሳነት ሲያንሳችሁ፣ እውነት በጣም ጥሩ ሰው፣ በጣም ውባ፣ በጣም የሰው የሰው የምታበረታቱ የሰው ደግሞ ምክር የሚሰጠው የሰው ደግሞ የቸገረው የምታለቅሱ የሰው የተጎዳ የምታለቅሱ፣ በጣም ደስ ብሎናል። እንኳን ደስ አላችሁ። ሰዎች በእጃችሁ ገባ። ደግሞ ምን አባት ያመጣ ያመጣ ሽጉጥ ሊመዝዝ ምን ፊልም ምንም አያመጣባችሁም። እናንተ ብቻ እናንተ ብቻ እንዳላችሁ ይዛችሁ መሄድ ነው ያላችሁ። እናንተ በውስጣችሁ ክፉ ስለሌለባችሁ፣ በውስጣችሁ መጥፎ ስላላሰባችሁ በእጃችሁ ያስገባላችሁ ማለት ነው። አሁንም ኢትዮጵያ ውስጥ ማለት ነው። እንደዚህ ወንጀል የሚሰራ እንደዚህ በሰው ልጅ ላይ እንደዚህ የሚሆን የሚጫወት እንደዚህ ቁማር የሚጫወት በሰው ልጅ ላይ እንደዚህ ያለ እንደዚህ ያጋለጠው ማለት ነው። እውነት ደስታ የሚገለጽበት ቀን ነው። ዛሬ የሚለቀስበት ቀን አይደለም። ደስታ ደስታ ፍቅር ደስታ የሚገለጽበት ቀን ነው። ምክንያቱም ይሄ ሁሉም አስለፍቷቸው እንግዲህ በረሃ ለበረሃ ሙቀት ሙቀት ሳይሉ ብርድ ብርድ ሳይሉ ዝናብ ዝናብ ሳይሉ አይታችኋል፣ በባዶ እግራቸው ጫካ ውስጥ ጫካው፣ ተራራው፣ ምኑን የወጡ ማለት ነው። መስፍን ፍለጋ ማለት ነው። በመስፍን ፍለጋ የመጣ ብዙዎቹ እንደተጎዱ እንደተጎዳ አይታችኋል። ብዙዎቹ እንደጠፉ እንደነጠፉ አይታችኋል። ብዙዎቻቸው መኪና አደጋ ላይ እንደገቡ አይታችኋል። ግን አልሀምድሊላ ማለት ነው። ሁሉም ለበጎ ነው። መጨረሻውን ግን አሳመረ ማለት ነው። መጨረሻው ባያሳምር ነበረ የመስፍን ጠፍ ይታያል። በጀግኖቹ እጅ ማለት ነው። እንዳያችሁት ማለት ነው። ወላሂ በጣም ደስ ብሎኛል ቪዲዮ እስከ መጨረሻ ይዩት። በጣም በጣም ነው ደስ ያለኝ ላይ እነዚህ ልጆቹ!

ዋና ትን ያመጣቸው የተያዙ ነበረ እኔ ምስቱ ስትያዝ በቃ ምስቱም ስትገኝ በእሱም እንደሚያስ ነበርኩኝ። እና ቤተሰዎች እንግዲህ ብለቸም ተስፋ ተስፋረጋለው እልል ብላቸው ገብታች ደስታችን ግለጹ ማለት ነው። እግ ተወደዳቸው ላይክ በማድረግ አበረታቱን ማለት ነው። እነሱም ገብታቸው አበረታቷቸው ማለት ነው። ቤተሰቦችን በሌላ ቪዲዮ እስከ ስንገናኝ ደግሞ ጥሩ ነገር እንዲያሰማን። ሽጉጥ የመዘዘባቸው ነበረ፣ እንዳትነኩኝ ተኩሳለው ያለ ነበረ። እንግዲህ በራሱ ግልብጥ እንዲል ማለት ነው። እነሱ ምንም ሳይነካቸው በጥሩ ሁኔታ ይዞት እንዲወጡ ተስፋ እናደርጋለን። መልካም ቀን ይሁንላችሁ።